አራተኛው የክህሎት ውድድር በጣም ሰፋ ያለ እንቅስቃሴ የተደረገበት ነው። 2015 ሶስተኛውን ሀገር አቀፍ የክህሎት ውድድር አካሄደን ነበር። የአራተኛው ደግሞ ያካሄድንበት አውድ በጣም የተለየ ነው። ኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ የክህሎት ማህበረሰብ አባል የሆነችበት እና አሁን ያዘጋጀነውን የክህሎት ውድድርም በዓለም አቀፍ ስታንዳርድ መለኪያ መሰረት ያዘጋጀ ነው የክህሎት ውድድር ነው የነበረው። በአይነትም በጣም የጨመረ የክህሎት ውድድር ነው። 2015 የተካሄደው ሶስተኛው 18 ዘርፎች ላይ የተካሄደው ውድድር ነው። አሁን ወደ 22 ዘርፍ ያደገ ነው። በክህሎት በቴክኖሎጂ እና በአክሽን ሪሰርች የተካሄዱ ውድድሮች ናቸው። ውድድሮቹ ለበርካታ ወጣቶች ትልቅ መነሳሳትን፣ መነቃቃትን የፈጠሩ ውድድሮች ናቸው። እንግዲህ በዓለም አቀፍ ደረጃ የሚካሄደው ውድድር የኦሎምፒክ መልክ እንዲኖረው ተደርጎ ነው የሚካሄደው። ይሄም ልክ እንደዛው በጣም ብዙ መቶ ሺዎች በየክልሉ ከኮሌጅ ጀምሮ ክላስተር፣ ክልል እያለ አገር አቀፍ ይሄ አራተኛ እርከን ነው ማለት ነው። በዚህ ሂደት ውስጥ ሁሉ በርካታ ወጣቶች ከ10 ሺህ በላይ ወጣቶች ተሳትፈዋል። እንደዚሁም ብዙ መቶ ሺህ ተመልካቾችን አስተናግዷል። ይሄ ውድድር በርካታ ዳኞችም የተሳተፉበት ውድድር ነው የነበረው። ስለዚህ የክህሎት ማህበረሰቡን መሰረት ያሰፋ ውድድር እንደነበር ማየት ይቻላል። ውድድሩ ከውድድር ባሻገር እንዲሆን እንደ ዘርፍ የቀረጽ ነው የሪፎርም አጀንዳ አለን በዚህ ውድድር ሂደት የሚያልፉ ክህሎቶች የሚያልፉ ቴክኖሎጂዎች እና የምርምር ውጤቶች የማህበረሰቡን ችግር እንዲፈቱ የኢትዮጵያን የኢኮኖሚ ተወዳዳሪነት እንዲያረጋግጡ በሂደትም እንደ ሀገር የጀመርነውን ሁለንተና የብልጽግና እንዲያሳኩ ተደርገው የተቃኙ ናቸው። ሰፋፊ ኤሪያዎች ላይ እንዳያችሁት፣ በቴክኖሎጂ አይነትም ለምሳሌ የሶስተኛው ውድድር በ11 ቴማቲክ ኤሪያዎች ላይ ተመስርተው የተካሄዱ ናቸው። የተሰሩት ስራዎች ግብርናን የሚያዘምኑ ናቸው። በዚህኛውም በጣም ባደገ መንገድ የግብርና ልማት ስራችንን እስከ ድህረ ምርት ድረስ ባለው ሂደት የሚያዘምኑ ኦቶሜትድ የሆኑ የዘመኑን ቴክኖሎጂ የተጠቀሙ ቴክኖሎጂዎች ናቸው እየወጡ ያሉትና የቴክኒክና ሙያ ስልጠና ዘርፉ በቴክኖሎጂ ሽግግርም ይሁን ኢኮኖሚን ተወዳዳሪ በማድረግ ሂደት የሰለጠነ የሰው ኃይል ጥራት ባለው መልኩ በማፍራት ሂደት ከነበረበት ዘለግ ያለ ርቀት እየመጣ እንዳለ አመላካች የሆኑ ውድድሮች ናቸው እና በተወዳዳሪዎች መካከልም በክልሎች መካከልም ትብብርም ፉክክርም የታየበት ውድድር ነው። ከወትሮ በተለይ የመንገድ ደግሞ ግልጽነትን ይበልጥ ለማሳደግ እንዲያስችል ላይቭ የሆነ እያንዳንዱ ውድድር ሲካሄድ ላይቭ የሆነ ብሮድካስት ይደረግ ነበር። ከዚህ ከየወርክሾፑና ከቴክኒክና ሙያ ስልጠና ኢንስቲትዩት ግቢ ማንኛውም ሰው ውድድሩን ካለበት ሆኖ እንዲከታተል ለማድረግ የሚያስችል እድል የፈጠረ ነው። ያው ሽልማቱም በአንጻሩ ዳጎስ ያለ ሽልማት ነው። ቅድም ያልተጠቀሰ ከአንድ እስከ ሶስት የአሸናፊዎች አሸናፊ ለሆኑ ክልሎች የመኪና ሽልማትንም ያካተተ ነው ማለት ነው እና ሂደት ላይ ያሉ ጉዳዮች ስላሉ ካልሆነ በቀር በቅርቡ መኪናውንም የምናስረክብበት ይሆናል። የገንዘብ መጠኑን በጣም ያደገ ነው። ስራው በሚመጥነው ደረጃ ሽልማቱንም እያሳደግን ለመሄድ እጥረት ያደረግንበት ነው እና ልክ ሶስተኛውን እንዳደረግነው ሁሉ የአራተኛው እንደገና የአሸናፊዎች አሸናፊ ከሆኑት ውስጥ ክህሎቱንም ቴክኖሎጂውንም አክሽን ሪሰርቹንም ኢንኩቤት የምናደርግበት ፕሮግራም አለን። አይታችኋል ብዬ ገምታለሁ። የስኪል ባንክ አለ ግቢ ውስጥ የዛ ስኪል ባንክ ወይም የስኪል ኢንኩቤት የምናደርግበት ፕሮግራም አለን። ስኪል ኢትዮጵያ የምንለው የዛ ፕሮግራም ተጠቃሚዎች ይሆናሉ። የሀገር ውስጥም የውጭ ስልጠናዎችንም የሚያገኙ ይሆናል። ምርቶቻቸውን ወደ ኮሜርሻላይዜሽን፣ ወደ ብዝሃ ምርትነት፣ ወደ ማስ ፕሮዳክሽን እንዲያሸጋግሩ የሚደረግበት ፕሮግራም ስላለ የዛ ፕሮግራምም ተጠቃሚ ይሆናሉ እና እነዚህ ያደጉ ገጽታዎቹ ናቸው። የአራተኛ የክህሎት ውድድር እንደ ሀገር ኢትዮጵያ መገንባት የተለመችው እውቀትንና ክህሎትን ማዕከል ያደረገ ኢኮኖሚ ነው። የዘርፉ ተዋንያን በርካቶች ናቸው። በንቃት ከሚሳተፉት ባሻገር የኢኮሲስተም ወይም ስነ ምህዳሩን በማሳደግ በመኮትኮት ሂደት የሚሳተፉ ተዋንያንም አሉና የተፍታቱ እጆች እና የበለፀጉ የበለጸጉ አእምሮ ባለቤት የሆኑ ዜጎች የተሳተፉበት ፕሮግራም ስለሆነ የነዚህን ዜጎች ውጤቶች ለመጠቀምም ለማሳደግም በቀጣይነት ለሚፈልጉ አካላት በሙሉ ዝግጁ የሆነ ምህዳር የተፈጠረ ስለሆነ በተለይ በምህዳር ግንባታ ሂደቱ ላይ በጣም ትልቅ አበርክቶና አስተዋጽኦ ያለው ነው። ቀጣይነት ያለው የመፍጠር አቅምን ለማሳደግም ተኪ ምርቶችን ነው እየተኩ ያሉት። በብዛት አይታችሁ ይሆናል። በእርግጠኝነት እንደ ሀገር፣ በራስ የማምረት ራስን የመቻል ሁለተኛው የአርበኝነት ምዕራፍ ያልነውን ጉዟችንን የማሳካት እድል የሚፈጥር ስለሆነ በሀገር ግንባታ ሂደት ውስጥ የዘርፉ ተዋንያን ሚናቸውን እንዲጫወቱ እድል የሚፈጥር ነው ማለት ነው።